በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አስራ አራት በዚህች ቀን በእስክንድርያ አለት ተሾሙ ሊቃነ ጳጳሳት አስራ አምስተኛ የሆነ የከበረ አባት የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራ ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናውያንንም ጽሕፈትና መጽሐፋቸውን ጥበባቸውንም ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሠራውንም ሕግና ሥርዓት ተማረ። አባት ክላም ዲቁና በእስክንድሪያ ላይ ሾመው። ከዚያም በኋላ ዲዮናስዎስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዎስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩም ሁሉ መረጡት። በእግዚአብሔርም ፈቃድ በወንጌላዊው ቅዱስ ማርቆስ ወንበር ላይ ሊቀጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈም። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለተወሰነውና ከአዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሹማምንትም መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክተኞቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጤን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ፣ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ልመናቸውን ተቀበለ። ይህም ካህዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ። የረከሰች ሃይማኖትንም ከዓለም አስወገደ አራቀም። በዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጳራቅሊጦስን ያደረገና ክፉ ስህተትንም የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ፣ ስህተቱንም ገላልጦበት አሳፍሮ ከአገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ ራሱንም ነቢይ ያደረገ፣ የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ ሁለት መቶ ሰዎችን ዘቅዝቆ እስከወገባቸው በምድር ውስጥ ተከላቸው። ነሆ ከሰው አትክልትን ተከልሁ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያንም ችግር እስካረፈባት ቀን ድረስ በድርሳናትና በተግሳት ጠብቆ አዳናቸው። ባህርያው በቅዱስ ማርቆስ መንበር አሥራ ስድስት ዓመት ኑሮ በሰላም አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ሰላም ለመክሲሞስ ልኡል በመንበረ ማርቆ ሰባኬ ወንጌል ሩቅ ትስዊትም ተዋሂዶ ተቃል በትምህርተ ካህል ለብሲ ዘይብ መጽሐፈ ግዘት አነበረ በኩሉ ደወል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አሥራ አምስት በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። በዚች እምለት ከሰባ ሁለቱ አርድት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። በዚች እምለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች አስራ አምስት ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት እና ረድኤት እና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።